በአውሮፓ በስብሰባና በመግለጫ ብዛት ሲወጠር ከተሞች በሚሳኤል መንደዳቸውን ቀጥለዋል። የአሜሪካ ፕሬዝዳንት ጋዛ ላይ ያመጡትን ተኩስ አቁም በዩክሬን ለመድገምና በሱዳን ለማሰለስ እንቅልፍ አጥተዋል። የዛሬው ትንታኔ በዚህ ላይ ያተኩራል። በላይ በቀለ ነኝ። የአሜሪካም አዲሱ የሰላም እቅድ በአብዛኛው ለሩሲያ ያደላ ከመሆኑ አንፃር ከተራው የዩክሬን ዜጋ ግንባር እስከሚፋለመው ወታደር ድረስ እቅዱን ውድቅ እያደረጉ ሲሆን አልፎ አልፎ ድጋፍ የቸሩትም አልጠፉም። አሜሪካም እቅዱን አዘጋጅታ በምታቀርብበት ጊዜ ባለፈው አንድ ወር ብቻ ዩክሬን 450 ስኩዌር ኪሎ ሜትር ተጨማሪ መሬት በጦርነቱ ከማጣቷ ጋር ተያይዞ በሰላም እቅዱ የሰፈረው የመሬት አመላለስ ጉዳይ ተመልሶ ሊታይ እንደሚገባም የሚገልጹ ወገኖች አሉ። ሩሲያም በኃይል የያዘቻቸውን የዶንባስና ሌሎች አካባቢዎችን ይዛ እንድትቆይ ሌላው ቀርቶ ዩክሬን ይዛ የቆየችውን 15 በመቶ የዶንባስ መሬትን ለቃ እንድትወጣም የሚያደርግ ነው እቅዱ። ኪይቭ በ2014 እንደ ፈረንጆቹ አቆጣጠር የክሪሚያ ደሴት ከተወሰደባት ጊዜ አንስቶ ግዛቶቿን ከወረራ ለመከላከል ሰፊ ትግል ስታካሄድ ቆይታለች። አሁን የገዛ መሬቶቿን እንድታስረክብ ጫና ውስጥ መግባቷን የዩክሬን መሪዎች የመደፈር ያህል የቆጠሩበት ሁኔታ አለም ይላሉ ታዛቢዎች። ምስራቅ ዩክሬን የጦርነቱ ዋነኛ የፍልሚያ ሜዳም በአስር ሺዎች የሚቆጠሩ ወታደሮች የወደቁለት ከመሆኑ አንጻር አሁን ለሩሲያ ተላልፎ ይሰጥ ማለት የተከፈለውን መሥዋዕትነት ገደል እንደመጨመር የሚቆጥሩ በርካቶች ናቸው። ሌላው ዩክሬን ጦር ኃይሏን እንድትቀንስ የቀረበው ሐሳብ ድጋፍም ተቃውሞም ማስከተሉ ይሰማል። በረቂቁ የዩክሬን ጦር ኃይል ከ600 ሺህ መብለጥ እንደሌለበት የሰፈረ ሲሆን በእርግጥ ይህ ቁጥር ከጦርነቱ በፊት ዩክሬን ወይም ደግሞ የዩክሬን ኃይል 250 ሺህ ከነበረው የሚበልጥ ቢሆንም በቅርቡ ግን ቁጥሩ ከ800 ሺህ እንደሚበልጥ ተገምቷል። ጦርነቱ ሲያበቃም ዩክሬንን መልሶ ለመገንባት ጦር ኃይሉ የግድ ያስፈልጋል የሚሉ የሀገሪቱ ዜጎች በተጨባጭ የጸጥታ ዋስትና የግድ በመሆኑ ሰራዊቱ ቁጥሩ ሊቀንስ እንደማይገባም ያክላሉ። ሌሎች ደግሞ ምንም እንኳን የደህንነት ዋስትና ቢያስፈልግም በሰላም ጊዜ ያን ያህል ከፍተኛ ቁጥር ያለው ጦር ይዞ መቀጠሉ ግዴታ አይደለም በማለት የእቅዱን ሀሳብ ይደግፋሉ። አንድም ወታደሮችም ቢሆኑ ጦርነት ሰልችቷቸዋል፣ ወደ ቤተሰብ መመለስ ይፈልጋሉ። በሌላ በኩል የሀገሪቱ ኢኮኖሚም ቢሆን ግዙፍ ጦር ኃይል በሰላም ጊዜ ይዞ የመቀጠል አቅም ሊኖረው አይችልም ሲሉ ይከራከራሉ። የዩክሬንን የወደፊት የደህንነት ዋስትናን በተመለከተ እቅዱ የአሜሪካ ድጋፍ መኖሩን ከማስቀመጥ ውጪ የኔቶ አባል እንድትሆን አይፈቅድም። የኔቶ ኃይል በዩክሬን ምድር እንዳይንቀሳቀስ ያግዳል። ሆኖም ሩሲያም ዳግም ወረራ ከፈጸመች አሜሪካም ለዩክሬን ሙሉ ድጋፍ እንደምትሰጥ ያረጋግጣል። ይኸው የአሜሪካ አዲሱ የሰላም እቅድ በዩክሬን በመቶ ቀናት ውስጥ ምርጫ እንዲካሄድ ይጠይቃል። ጦርነት ማብቃቱን ተከትሎ በሀገሪቱ ሊካሄድ የነበረ ምርጫ በጦርነቱ ምክንያት መሰረዙ ይታወቃል። ሆኖም አሁን የጦርነቱን ማብቂያ ተከትሎ ምርጫ እንዲካሄድ አብዛኛው የሀገሪቱ ዜጋም ይፈልጋል ነው የሚባለው። በተለይ ተስፋፍቷል በሚባለው ሙስና የህዝብ ምሬትና ተቃውሞ እያደገ መሆኑ ሲነገር የሀገሪቱ የጸረ ሙስና ኮሚሽን በቅርቡ ከኃይል ዘርፍ ጋር በተገናኘ በግለሰቦች የተፈጸመ የ100 ሚሊዮን ዶላር የሙስና ወንጀል እየመረመረ መሆኑ

ፕሬዝዳንት ቭላዲሚር ዜሌንስኪ ከዚሁ ከሙስና ቅሌት ጋር ሁለት ሚኒስትሮቻቸውን ከስልጣን ለማንሳት ሲገደዱ የቀድሞ ምክትል ጠቅላይ ሚኒስትርና የንግድ ሸሪካቸው ምርመራም እየተካሄደባቸው ነው ይባላል። እናም ህዝቡ ጦርነት ቆሞ አዲስ መንግስት እንዲመጣም ጽኑ ፍላጎት አለው። ይኸው የአሜሪካ እቅድ ለሩሲያም በጣም ያደላ ነው በሚል ተቃውሞ መነሳቱን ተከትሎ በጀኔቭ ሰፊ ውይይት ሲካሄድ የቆየ ሲሆን በመጨረሻም በእቅዱ ላይ ማሻሻያ መደረጉ ለጊዜውም ቢሆን ለዩክሬን መሪዎች እፎይታ መፍጠሩ ይነገራል። በተለይ የዩክሬን አጋር የአውሮፓ ሀገሮች የማሻሻያ አንቀጽ ሳያዘጋጁ እንዳልቀረና በዚህም ፕሬዝዳንት ዜሌንስኪ ደስተኛ መሆናቸውን ገልጸዋል። የሞስኮ ባለሥልጣናት ግን በእቅዱ ላይ ማሻሻያ መታከሉን ውድቅ ሲያደርጉ የተሻሻለው ዕቅድ በ19 ነጥቦች መጠቃለሉ ታውቋል። የሩሲያ መንግሥት ውጭ ጉዳይ ኃላፊ ዩሪ ኡሻኮቭ የአውሮፓ ሀገሮች ማሻሻያም ገንቢ ያልሆነና ፍጹም የማንቀበለው ሐሳብ ነው ብለዋል። በእቅዱ ላይ ከተሻሻሉት ሐሳቦች ዜሌንስኪ ዋነኛ ችግር ያሉት ሩሲያም በኃይል ለያዘችው የዩክሬን መሬት ሕጋዊ እውቅና ይሰጠኝ የሚለው ውትወቷ እንዲቀር መደረጉ ይጠቀሳል። ብሪታንያም ጀርመንና ፈረንሳይ ያቀረቡት ማሻሻያም ይኸው ሩሲያ ለያዘችው መሬት እውቅና እንዳይሰጥ የዩክሬን ጦር ኃይል ቅርጽ ወይም ቁጥር እንዲጨምርና ኔቶን የመቀላቀል መብቷ እንዲጠበቅ ይላል። ዩክሬን ከምስራቅ ዶንባስ ከዶኔትስክ እና ሉሃንስክ ሙሉ በሙሉ ለቃ እንድትወጣ ሩሲያም ለረጅም ጊዜ ስትጠይቅ መቆየቷ ይታወሳል። በዚህ ሁሉ የሰላም ጥረት መሃል ታዲያ ውጊያው ተጠናክሮ መቀጠሉ ሲነገር ከትላንት ሌሊት ጀምሮ ሩሲያም 500 የሚጠጉ ድሮኖችና ሚሳይሎች መተኮሷን ዘገቦች አመልክተዋል። የሩሲያ ጦር በበኩሉ ከ200 በላይ የዩክሬን ድሮኖች ማክሸፉን ሲያስታውቅ በሁለቱም በኩል ስለደረሰው ጉዳት በዝርዝር የተባለ የለም። የአውሮፓ ኅብረት የውጭ ጉዳይ ኃላፊ ኬጃ ካላስ የመጨረሻው እቅድ ሞስኮ ዳግም ወረራ እንዳትፈጽም የሚያደርግ ሊሆን ይገባል ሲሉ፣ የቡድን ስምንት ሀገሮች ማኅበርን ደግማ መቀላቀል የለባትም የሚሉ አስተያየቶችም እየወጡ ናቸው። በእቅዱ የመጨረሻ ነጥቦች ላይ ለመነጋገር ፕሬዚዳንት ዜሌንስኪ ከአሜሪካ መሪ ዶናልድ ትራምፕ ጋር ቀጠሮ እንዲያዝላቸው ሲጠይቁ፣ የአውሮፓ ፓርላማ በበኩሉ ከዩክሬን ጋር የበለጠ ውህደት ይፈጥራል ያለውን የ1.5 ቢሊዮን ዩሮ ወታደራዊ ፕሮግራም በድምፅ ብልጫ ማጽደቁ ተዘግቧል። የመከላከያ ኢንዱስትሪያችንን የበለጠ ማጠናከርና ራሳችንን የቻልን መሆን ይገባናል ብለዋል የአውሮፓ ህብረት የመከላከያ ኮሚሽነር። ፕሬዚዳንት ዘሌንስኪ በሌላ በኩል በቀጣይ የሰላም ጥረቶች ላይ ከጀርመንና ፊንላንድ መሪዎች ጋር መምከራቸውን አስታውቀዋል። ጦርነቱ ከጀመረ ጊዜ አንስቶ በገንዘብ በወታደራዊና በፖለቲካ ትልቅ ድጋፍ ካደረገችልን ከጀርመን መሪ ጋር ገንቢ ውይይት አካሂደናል ሲሉ ገልጸዋል። ከፊንላንድ መሪ ጋር የጋራ በሆኑ የጸጥታ ጉዳዮችናም ወደፊት እንዴት አብረው እንደሚሰሩ በጥልቅ መነጋገራቸውንም ጠቅሰዋል። የሩሲያ ፕሬዝዳንት ቭላድሚር ፑቲን ደግሞ ለጉብኝት ኪርጊስታን ዋና ከተማ ቢሽኬክ መግባታቸው ሲነገር፣ የብሪታንያ ጠቅላይ ሚኒስትር ኪር ስታርመር በውጭ የታገደ የሩሲያን ሀብት በዩክሬን መልሶ ግንባታ ላይ በአግባቡ መጠቀም እንደሚገባም አሳስበዋል። የምዕራብ ሀገሮች 3 ቢሊዮን ዶላር የሚጠጋ የሩሲያ ሀብት እንዳይንቀሳቀስ ማገዳቸው ሲነገር፣ ገንዘቡን እንዴት ለዩክሬን መልሶ ግንባታ ማዋል እንደሚቻል ሀገሮቹ የጋራ መግባባት እንዲደርሱ ጠይቀዋል። በአሜሪካም የሰላም ዕቅድ ሩሲያም በውጪ እንዳይንቀሳቀስ የተደረገባት ገንዘብ ለዩክሬን መልሶ ግንባታ እንደሚውል ይጠቅሳል። ጠቅላይ ሚኒስትር ኪር ስታርመር ተኩስ አቁም ተከትሎ ኅብረ ብሔራዊ ኃይል በዩክሬን እንዲሰማራ ፍላጎት አላቸው ይባላል። ዛሬ ከፕሬዝዳንት ዘሌንስኪ ጋር በስልክ ባወሩበት ጊዜ ይህንኑ ሐሳብ አንስተው ከመግባባት መድረሳቸውን ገልጸዋል። ሞስኮ የውጭ ኃይል በዩክሬን እንዲሰማራም ፍላጎት እንደሌላት በተደጋጋሚ መግለጿም ሳይዘነጋም ይህ በእንዲህ እንዳለ ማንነታቸው ያልታወቀ ድሮኖች የሞልዶቫና የሩማንያን አየር ክልል ጥሰው መግባታቸው ታውቋል። ይህንኑ ተከትሎ ሀገሮቹ የአየር ክልላቸውን የዘጉ ሲሆን ድሮኖቹን መጥተው መጣላቸውን ዘገቦች አመልክተዋል። ምናልባትም ሩሲያም ወደ ዩክሬን የተኮሰቻቸው ሳይሆኑ እንዳልቀረ ተገምቷል። የድሮኖቹን አየር ጥሰት ተከትሎ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ የአካባቢውን ሀገሮች የድሮን ጥቃት የመከላከል አቅማቸውን የማጠናከር ስራ እንዲያፋጥን ፖላንድ ጠይቃለች። ኔቶ የስምንት ሀገሮችን አቅም የማጠናከር ስራ እያከናወነ መሆኑ ሲነገር የሀገሮቹን ጦር ኃይሎች የማዘመንና የማሰልጠን ሥራን